ወደዚህ ወደ መድረኩ ጋብዛለሁ የፕሮግራሙ ሀሳብ አመንጭ በኢትዮጵያና ደቡብ አፍሪካ ድረስ ይዟቸው ሄደው አብይ፣ አወዳዳሪውንና ታዳጊዎቹን ሞቅ አድርጋችሁ እስኪ ጋብዟቸው ወደዚህ ባካችሁ። ዋንና አመጣችሁ ዋንጫሉአለ ቁጭ በሉ እስኪ አረፍ በሉ። መጀመሪያ እነዚህ ጀግኖች ናቸው። ደቡብ አፍሪካ ድረስ ሄደው በእንግሊዝኛ ቋንቋ አፋቸውን ከፈቱ ጋር ተወዳድረው እሷ ሁለተኛ ወታ ነው የመጣችው። ለቤቴሌ ሞቅ ያለ ቤቲ፣ የትኛው ነው ያንቺ ዋንጫ? ይሄኛውን ስንተኛ ነው የወጣችሁ በዚህ ውድድር? ሁለተኛ። ውድድሩ እንዴት ነበረ? ውድድሩ ቆንጆ ነበረ፣ ትንሽ ከብድ ነበር ግን አሪፍ በረ። አንደኛ ማን ወጣ? ሳውዝ አፍሪካ በሀገራቸው ላይ በሉት። የዚህ ሀሳብ አመንጭ በኢትዮጵያ ኢቤስ ላይ ነው ፕሮግራሙ የተላለፈው። ብዙ ጊዜ ታዳጊዎችን ተሰበስበና የስፔሊንግ ውድድር ይደረጋል። በዛ ውድድር ላይ እነዚህ ከዚህ ከኢትዮጵያ ያሸነፉት ናቸው እነዚህ። አዎ ይህ ከኢትዮጵያ ከሀገር አቀፍ ተወዳድረው ዘንድሮ ከሰባት መቶ ሺህ ተማሪ ነው ሁለት መቶ ሰላሳ ሰባት ወጥተው ሁለት መቶ ሰላሳ ሰባት ደግሞ ሶስቱ ኢትዮጵያን ወክለው ሄደው ዘጠኛ ሀገር እንደዚህ እንደኛ ወዳድረው። እነዚህ አሁን ቤቲ ቀላል አለም ከአምስት ሚሊዮን ተማሪ በላይ ካለ ነው ዘጠነኛ ሁለተኛ ወጣችሁ፣ ስትስቲኩ ስታየው በጣም ከባድ ነው። ስለዚህ ቀላል አቺቭመንት አይደለም። እኔ በጣም ያኮሩኝ ያኮሩ ቲምሳትሆን ክርስቲንም ሁሉም በቃኝ ነው። አሁንም ከእንደገና ምልቅ እነ ናይጄሪያን እነ ኬንያን እንግሊዝኛ ተናጋሪ አገሮችን አሸንፈን ታታችን ትልቅ ነገር ነው፣ ግን ይገረኛ ሀገር፣ ሴሌብሬት ይተደረጋ እነዚህ ልጆች ይሄ ፕሮግራም የኮሚኒቲ ኤፈርት ነው እና ቦታ መሰጠት መቻል አለበት እና እውነቴን ነው፣ ሰይፉ ማመሰግነ ይሄን ኦፖርቹኒቲ ሰጥተን ስራችን እንዲታይና እነዚህ ልጆች ኤፈርት የቤተሰቦቻቸውም የትምህርት ቤቱም እንዳለ የኮሚኒቲው እንዲታውቅ በማድረግ በጣም አመሰግናለሁ። ይሄ ከፕሮግራሙ ላይ የተወሰደ ነው አይደል? አዎ። ቤቲ ሁለተኛ ነው አቻ አወጣችሁ ታያ አርጋችሁ። እቺ አልማ የምትባል ኬንያዊ ነች። ሁለቱ ነው ታያርጉት። እንደዚህ አይነት ውድድር ላይ አቻ መውጣት እንትናለሁ ሴም ራውንድ ላይ ኤሊሚኔት የሚሆኑ ልጆች አቻ የሚወጡ ናቸው። ቤቲ እዚህ ቶፕ አራት ውስጥ ልትገባበት ያደርገው ወርድ በጣም ዲፊኩልቲ የሆነ ወርድ ነው። ምን ነበር? ፕሪስትሬካ፣ ፕሪስትሬካ። እስኪ የሳትሽው ምን ነበር? ስፔሊንግ ዩክሌሊ የሀዋውያን ወርድ ነው። ታይፕ ኦፍ ትንሽ ጊታር ማለት ነው። እንደ ማንዶሊን ነገር ነች። እሷን ነው የሳትሽው። እናንተስ እንዴት አገኛችሁት? ውድድሩ አሪፍ ነበረ። ያው እንዳለችው ከዘጠኝ ሀገራት ሀያ ሰባት ተማሪዎች ነበሩ። አሪፍ ነበር። በራውንድ ነበር ውድድሩ ወይም በዙር ነበረ። ወደ አምስት አራት ዙር ነበረው። ይህ እንትን ነው ጥሎ ማለፍ ነገር ነው። አንድ ቃል ከሳት፣ በቃ ከመድረክ ትወርዳለህ ማለት ነው። አንድ ከሳት በዛ የተነሳ ነው እናንተ ያው እ እስከ አራተኛው ራውንድ ሄድኩ እና ከዛ በኋላ ከሊስት ውጪ ወይም ከተሰጡን ቃላት ውጪ ቃላት መጡ። ምክንያቱም ልጆቹ በጣም ከባድ ስለነበሩ ለመለየት ያህል ተብሎ ከባድ ቃላቶች መጡ። ከዛ በኋላ ሳትኩ። ብዙ ጊዜ ስፔሊንግ ቢ ውድድር ለኢትዮጵያውያን ጥሩ ነው ኢንተርናሽናል ቋንቋ ስለሆነ ይባላል። ግን አሁን ወደ ኢንተርናሽናሉ የምንሄደው መጀመሪያ ሀገራችንን አውቀ ነው ነው ወይ የሚል ጥያቄ አለ አሁን ስፔሊንጉ ላይ ወይም ደግሞ የእንግሊዘኛው ላይ ነው ትኩረት የሚያደርጉ፣ ስስ የሀገራቸውንም ቋንቋ እንዲያውቁ ጥረት ይደረጋል። ይሄ ፕሮግራም እኔና ጓደኞቼ እዚህ ስንጀምረውም ድጋፍ ነው፣ ኤክስትራ ኩሪኩለም ፕሮግራም ነው፣ ድጋፍ ለመስጠት ነው። ድጋፍ ለመስጠት ስል በእንግሊዘኛው ላይ ብቻ እናተወክድ እንግሊዘኛ ላይ ስፔሊንግ ቢ ሲል ስፔሊንግ ቢ እንዳለ እንደ በአማርኛ የደቦ ደቦ እንደዛ ፕሮግራም ነው። ምንድን ነው የሚያደርገው? ብዙ ሮች አሉ ታይም ማናጅመንታቸው በእንግሊዝ በስፔሊንግ ላይ ብቻ ሳይሆን በዛ በስፔሊንግ ፕሮግራም ላይ የሚማሩትን ነገር ትራንስሌት አድርገው ለአካደሚክ ላይ በጣም ሰክስፉል ይሆናሉ። ብዙ ጊዜ በስፔሊንግ ላይ ያሉ ልጆች እንዳልኩ ታይም ማናጅመንታቸውን፣ ስተዲ ሀቢታቸውን በጣም ምት ሆን ነው። አንድ ኤግዛምፕል መስጠት ይችላሉ። እዚህ ውስጥ ያደረች ልጅ አለች፣ ሜላት የምትባል ቃሊቲ ፕራይመሪ ስኩል ምትማር የዛሬ ሶስት አመት ነው ገብታ ክፍለ ከተማ ላይ ወደቀች። ሁለተኛዋ ላይ ግን ፋይናል ላይ ገባች ና ያውም ኢቢኤስ ላይ በሳምንቱ የሚለው ፕሮግራም ላይ ዶኪመንትሪዋ ተሰርቶ ወላጆቿ ምስሷም የተናገሩት ነገር ነው። ይህን ነገር ራሷና ትምህርቷን ሲሪየስ እንድትወስደው አድርጓት፣ ጓደኛ ቀነሰች፣ ታይሞን ሞ እንዴት ማኔጅ ማድረግ ጀምረች፣ አካዳሚክ እንትኖም ለውጥ አመጣ። ሌላ ምንድን ነው አሁን አገራችን ላይ ብቻ ሲሆን ዓለም ላይ የቀነሰ ያለ ነገር አለ፣ ሪዲንግ ሀቢት። ሰዎች አሁን እንቅልፍ እንዲህ ሲላቸው ብቻ ነው የሚያነቡት። ንደመነበብ ደግሞ አለበት። ቅድም ሁን እንዳልከው ላይ ልምጣና አማርኛ ላይ እናተኩራለን እንጂ በአማርኛ ማንበብም የኛ ህዝብ ንባብ ባህል አይደለም። እኛ ይሄ ልክ የንባብ ባህል እንደግ። አሁን ሁለት መጽሐፍ አንብበው ነው ተዘጋጅተው የሄዱት። በጣም አፍሪካን ፎክ ቴል የሁሉም አገሮች አፍሪካ ውስጥ ያሉ መጽሐፍና እና ሌላው ደግሞ የታወቀበት ጆርጅ ኦርዌል አኒማል ፋርም የሚባል ክላሲክ ነው። እሱን አንብበው ነው የሄዱት። ኮምፖለም ከወርድ ሊስቱ ጋር መጽሐፎችን እንዲያነቡ እያደረግን ነው። ፕሮግራሙ እንትን የሚለው ይሄን ነገር የተባለውንም ለመቅረፍ ማለት ነው። ሰላም ነው? አዎ፣ የለህም ነው። እሺ ላንተ አሁን ለሚሰማ ትክክለኛ ስሜት የኔ ጥያቄ ነው። ስሊፒንግ እስቲ፣ ስፔሊንጉን ንገሪኝ። ስሊፒንግ ተኝቷል ለማለት ነው። ኤስ ኤል ኢ ኢ ፒ አይ ኤን ጂ። በል ትክክል። ተመልሷል። ማን ነው ስምህ? ዮናታን ዮናታን፣ ወደፊት ምን ለመሆን አስበሃል? እ ፊዚስት አ ፊዚስት። ምን ችግር ልትፈታ አስበሃል? አዳዲስ ሪሰርቾችን ለማድረግ እና ፊዚክስ ዓለማችን እንዴት እንደሚሰራ ስለሚያጠና በደንብ ያን በዛ ዘርፍ ለማጥናት እና አዳዲስ ሪሰርቾችን ለማግኘት። አይ እርግጠኛ ነኝ ፊትህ የሳይንቲስት ነው፣ የሚሳካል ይመስላል። አንተስ ምን ለመሆን አሰብ? እኔ ሶፍትዌር ኢንጂነር። በጣም አንተ እነህ በቃ ምን አይነት ችግሮች ልትፈታል በሶፍትዌር ኢንጂነሪ? ያው አለማችን ከጊዜ ወደ ጊዜ እያደገች በመምጣቱ የተነሳ የተለያዩ ሶፍትዌሮች እየተፈጠሩ ነው እና የሰዎችን ህይወት እያቀለለ የሚመጣ አዳዲስ ሶፍትዌሮች አሁን እኛ በየሞባይላችን ላይ የምናገኛቸው ፌስቡክና የምንጠቀማቸው ሶፍትዌሮች በሶፍትዌር ኢንጂነሮች እየተፈጠሩ ናቸው እና እንዲህ ህይወትን ለማቅለል የሚጠቅሙ ሶፍትዌሮችን ለመፍጠር አስባለሁ። የሚገርም ነገር እኔ በአንተ እድሜ እንኳን ስለ ሶፍትዌር ላቅ ሶፍት አልጠቀም አምናቶ የሚገርም ነው። አሁን ያለው ሁኔ፣ አንቺስ? እኔ ዶክተር ነው ማለት ፈልገው። አዎ፣ እርግጠኛ የመሆን ነገሩ ተረጋግጧል። አዎ፣ ተስፋ አለ እያየው ነበረ። ኢትዮጵያን ወክላችሁ ስትሄዱ ሽኝቱን ነው ይሄ ይሄ፣ እዛ ነው እዛ ነው ሲገቡ። አዎ፣ አቀባበሉ ሁሉ ነበረ። ሰፈሩን ማቀያቶ ቢስተራ አካባቢ መስሎኝ ደቡብ አፍሪካም የእኛ ይመስላል ይሄ የተደረገበት ቦታ ክሬዲል ኦፍ ማን ካይንድ ይባላል። እነሱ እኛ ሉሲ እንደምንለው የመጀመሪያው መን ቢንግ የተገኘበት ቦታ ነው። ይሄን ከዚህ ውድድር ጋር ያገናኝ ነው ማለት ነው። አሁን ኔክስት ይየር ውድድሩ ወደ ኢትዮጵያ ነው የሚመጣው። እኛ ነው ሆስት የምናደርገው። ዋ! ስለዚህ ከአፍሪካ ሀገር የተወጣጡ ስፔሊንግ ቢ ተወዳዳሪዎች ኢትዮጵያ ይመጣሉ። ሀገራችን ላይማ እነሱ ጋር ሄደን እነሱ አይደለ ያሸነፉ። ሀገራችን ላይ ምን አሰብኩት? ያው እሱ ሰምተ ያፈልን ከዚህ በኋላ ቻንስ የለንም። ያው እንግዲህ ዮናታን ተካለና ትልቁ ችግር ምን መሰላችሁ? ከሜዳችሁ በፊት እንደኔ አይነት ስፔሊንግ የሚያውቅ ሰው አላማከራችሁም። ብታማክሩ ኖሮ ይሄ ውጤት በአንደኝነት ይደመደብ ነበር ብዬ አስባለሁ። ይሄ ፎቶ ምንድን ነው ይሄ ከብዙ ኦርጋናይዜሽን ውስጥ ጋር ነው አፍሪካን ስፔሊንግ ቢ ኮዋፕ ኮኦፕ ያደረገው፣ ና አንደኛው ኔልሰን ማንዴላ ቺልድረንስ ፈንድ የዛ የነበርንበት ሳምንት እንትን ነበረ፣ ማንዴላን የሚከበርበት ሳምንት ነበር። በዚ ነበር እና ከዘጠኝ ል አፍሪካን ስፔሊንግ ቢ መስራች እኔ ነኝ። ሆን ኢትዮጵያ ስፖንሰርሽፕ ስላጣ ነው እዛ ወሰድ ነው እና መስራች በመሆኔ አከፋፈት ላይ ያነገ ነው። እንግዲህ በሚቀጥለውም አመት፣ በአዲስ ፕሮግራም እንደገና ትጀምራለአሁን አሁን መስከረም ላይ ንጀምር ምዝገባው እንዴት ነው? የት ነው የምንመዘገበው? ኦንላይን ላይ አሁን ዘንድሮ ጀምራለን። ስልኮች አለን። ፕሮግራማችን አሁን የአመቱ ያለፈው ከወራ በኋላ ኢቢኤስ ላይ ይጀምራል። ሰላሳ ደቂቃ ፕሮግራማችን ላይ እዛ ላይም ስልክ የሚኖረን ፌስቡክ ላይም አለን። ዌብሳይታችንም ኢኤስቢኢኢ ዳት ካም በማለት ማግኘት ይቻላል። እኛ ከትምህርት ቤቶች ጋር ነው ስራው ነው ትምህርት ቤቶችን አድፈን ትምህርት ቤቶችን አጠናክረን ለሚሆን ነው፣ ግን የማይሳተፉን ትምህርት ቤቶች ካሉ በግልም መሳተፍ ይቻላል። ስለዚህ አሁን ምንድነው ያሰብኩት የነዚህ ልጆች ስፔሊንግ ችሎታ እኔና አንድ ደግሞ በጣም ከፈረንጆች ጋር ብዙ አመት የኖረ ኢትዮጵያዊ አንድ ላይ እንሆንና እንተያያ ይቻላል በእንግሊዘኛ እውቀት ከኢትዮጵያ በትምህርት ዘመኑ አራት ነጥብ ዘጠኝ መጨረሻው አራት ነው፣ እሱ ዘጠኝ አምጥቷል። ተጨማሪ ይህ ታላቅ የስፔልንግ አዋቂ ወደ መድረኩ ይምጣና ይፋለማል። ማን ነው? እስኪያክስታጨበጭበ

ፊልተን ኤች ኤል አይ ኦ ቲ እንግሊዘኛ ከስከዜዱላችን ምን ይችላል? አ ግራ የሚያጋቡን እኮ ሲገጣጠቡ ወደዛ ትወራለህ። ብር ዴፊኔሽን፣ ፍልፍሉ ካለህ አንድ ብር አሳየኸው። ብር ቢ አይ አር አር አንድ ከኛ እነሱ አሸናፊ ናቸው። ቆይ ቆይ ቆይ፣ እኛ አሸናፊማ ሊሆኑ አይገባም። እኛ ደግሞ እስከ መቼ ድረስ ይሄ ምንድን ነው? ይሄ ደግሞ በስፔሊንግ ቢ ውድድር ደቡብ አፍሪካ ድረስ ሄዳ ሁለተኛ ለወጣችው የሚቀርብ ነው። ደቡብ አፍሪካ ድረስ ሄዶ እንግዲህ አመርቂ ውጤት ካመጡት መሀል ለአንተ መሀል አለ። ይህም በትክክል ከመለሳችው የህዝቡን ድጋፍ መሆን ያለበት ያ ይመስለኛል። ና ለአንተ ነው የጥያቄ ቤት። እነሱ እንግሊዘኛ አይደለም፣ እኔም አንድ እንግሊዘኛ ብጠይቅ፣ እሺ፣ ከሽልማቱ በፊት እነሱ መጠየቅ ፈልግ። ዮናታን እናቴ

ደቡብ አፍሪካ ልድረስ ሄደው ኢትዮጵያን አስጠርተው ለመጡት ለነዚህ ሶስት አዳጊዎች ነገ ትልቅ ደረጃ ላይ ደርሰው ደግሞ ሀገራችን እንዲያስጠሩ ተያይዘን እንስጣቸዋል። ወደፊት ደግሞ ትልቅ ደረጃ ላይ ደርሳችሁ እንደዚህ በዚህ ስፔሊንግ ቢ ውድድር ኢትዮጵያ ይደረጋልና፣ አሁን ሁለተኛ ነው፣ አንደኛ ደግሞ እንደምትወጡ ተስፋ እናደርጋለን። በእንግሊዝኛውን አማሰናበታችሁ የማሰናበታቸው ከመጨረሻ ለዳኛው ማቅረብ የምፈልገው ጥያቄ በዚህ ፕሮግራም የተባበሩ የተለያዩ አካላት እንዳሉ ሰምቻለሁ፣ እና ምስጋና ማቅረብ ክፈለግ ክድሉ። እሺ፣ በጣም ጀመራ ለእኛ ነው። ስታፎች ኮርዲኔተሮች፣ ለፓረንቶች ነው። የቤቲ አያቶች ናቸው እዚያ ያሉት። ዮናታን አባት ነው። ክርስቲያን ከድሬዳዋ የመጣው ሳምንት ቆይቶ ዛ ቆይቶ አባቱ ሄደ። ግን አስቻለ ዋለ የድሬዳዋ ኮኦርዲኔተራችን በዛ ጨምረ እናመሰግን የምንፈልገው የድሬዳዋ ትምህርት ቢሮ፣ የድሬዳዋ ሚኒስፓሊቲ ና ትምህርት ቢሮ፣ ሜሩንም ኦፊስ ጨምሮ፣ ብርሃን ባንክ እና በጣም ደግሞ ሞስት ኢምፖርተንትሊ ሳውት አፍሪካን ኤርላይንስ ነው የእኛን በዛ ውስጡ ህፃንታን ሰይፉ አንተም በጣም ታንኪዩ። የቀረህ እንድ እንግሊዝኛ አለች መሰለኝ አይደለም። እኔም ደግሞ በበኩሌ እዚህ ድረስ ላደረሱኝ ሰለቸኝ ደከመኝ ሳይሉ እዚህ ላደረሱኝ ለሁለት እግሮቼ እና በያው ፍልፍሉ ፌስቡክ የለውም። ፌስ ሰይፉ ነው ያለው እስካሁን ምን ሰርቶ ነው የጠፋው ስትሉኝ የመጀመሪያውን የን ሰይፉን ያሳያችሁ የን አስመርቅ ያለው። አሁን ደግሞ ለምን ጠፋት አላችሁ። እችኛዋን ልጄ ነው። ሁለቱንም አመሰግናለሁ።